ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ሰምሃር አለባቸውና እኔም ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም የሀገር ውስጥ መረጃዎች እነግራችኋለን። በአዲስ አበባ በተለያዩ ትምህርት ቤቶች አንድ ፍሬ ትራማዶል መድኃኒት በ15 ብር እየተሸጠ መሆኑ ተነገረ። ከህክምና ትእዛዝ ውጪ የማይሸጡ መድኃኒቶች ውስጥ አንደኛው የሆነውን ትራማዶል አግባብ ባልሆነ መልኩ በትምህርት ቤቶች ግቢ ውስጥ ተማሪዎች እየተጠቀሙት መሆኑን ተገልጿል። በኢትዮጵያ ትራማዶል የተሰኘውን መድኃኒት የሚጠቀሙ የወጣቶች ቁጥር ከእለት ወደ ዕለት እየጨመረ መምጣቱ ተገልጿል። በአሁን ሰዓት ተማሪዎች ያለአግባብ እንደ ሱስ እየተጠቀሙባቸው ካሉ መድኃኒቶች መካከል ትራማዶል መድኃኒት ቀዳሚውን ስፍራ መያዙንና በሁለተኛ ደረጃ ትምህርት ቤቶች አንድ ፍሬ ትራማዶል በ15 ብር እየተሸጠ እንደሚገኝ ብስራት ሬዲዮ ባደረገው ማጣራት ማረጋገጥ ችሏል። ትራማዶል በመድኃኒት መደብሮች በዘፈቀደ እንዳይሸጥ የኢትዮጵያ ምግብና መድኃኒት ባለስልጣን በተለያዩ ጊዜ ህጋዊና አስተዳደራዊ እርምጃዎች እየወሰደም ይገኛል። ይሁንና አሁንም በድብቅ መድኃኒቱን የሚሸጡ ተቋማት መኖራቸውም ሰምተናል። ብስራት ከዚህ በፊት በሰራው መረጃ መሰረት በጤና ሚኒስትርና በአዲስ አበባ ዩኒቨርሲቲ ከተሰሩ 514 ጥናቶች ተጨምቀው 32 በመቶ የሚሆነው ህዝብ ሱስ ውስጥ እንደሚገኝም ተዘግቧል። በተጨማሪም ተማሪዎች በትምህርት ቤት ግቢ ውስጥ አደንዛዥ እጽና ኤሌክትሮኒክስ ሲጋራ የሚጠቀሙ ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩን ብስራት ሬዲዮ ተመልክቷል ስትል ኤደን ሽመልስ ዘግባለች። አደንዛዥ እጽ በመጠቀም አንዲት ግለሰብን በማደንዘዝ የጋብቻ ቀለበትና የተለያየ ንብረት የሰረቀው ተጠርጣሪ በቁጥጥር ስር ዋለም። በወላይታ ሶዶ ከተማ መርካቶ ዩሾ ቀበሌ ውስጥ አደንዛዥ እጽ በመጠቀም ከአንዲት ግለሰብ የተለያዩ ንብረት የሰረቀው ተጠርጣሪ መያዙን የከተማው ፖሊስ አስታውቋል። በወላይታ ሶዶ ከተማ ከአንዲት ግለሰብ አምስት ግራም የጋብቻ ቀለበት፣ አስራ ሶስት ግራም የአንገት ሐብል የእጅ ስልክና አርባ ሁለት ሺ ብር እጇን አደንዛዥ እጽ በማስነካት ንብረቷ በምስራቅ ሊሳወር ሲሞክር በፖሊስ ቁጥጥር ስር ሊውልም ችሏል። ግለሰቡ በቁጥጥር ስር ውሎ ተጨማሪ ምርመራ እየተደረገበት እንደሚገኝ የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ሀይሌ ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ስዩም ዘግባለች። ውድ ተመልካቾቻችን አሁን ደግሞ ከውጭ የተገኙ መረጃዎችን እነግራቸዋለን። ከአንድ ሺህ በላይ ኢንዶኔዥያውያን በትምህርት ቤት ምግብ መመረዝ መታመማቸው ተነገረ። በኢንዶኔዥያ ምዕራብ ጃቫ የሚኖሩ ከአንድ ሺህ በላይ ህጻናት በዚህ ሳምንት በትምህርት ቤት ከቀረበ ምሳ ምግብ መመረዝ ተጎድተዋል ሲሉ ባለስልጣናት ገልጿል። በተከታታይ በተከሰቱት ወረርሽኞችና በፕሬዚዳንቱ ባለብዙ ቢሊዮን ዶላር የነፃ ምግብ ፕሮግራም ላይ ሌላ ውድቀት አስከትሏል። የጅምላ መመረዙ በምዕራብ ጃቫ ግዛት በአራት አካባቢዎች መከሰቱን የሀገሪቱ አስተዳዳሪ ዴዲ ሙሊያዲ ሐሙስ ዕለት ለሮይተርስ ተናግረዋል። መንግስታዊ ያልሆኑ ድርጅቶች በጤና ስጋት የምገባ ፕሮግራሙ እንዲታገድ ጥሪ በማድረግ ላይ ይገኛሉ። በፕሬዚዳንት ፕራባዋ ሶቢያንቶ ፊርማ ነጻ የተመጣጠነ ምግብ ፕሮግራም ስር ምዕራብ ጃቫና በማዕከላዊ ስላዌሲ ግዛቶች ባለፈው ሳምንት የትምህርት ቤት ምሳ ያበሉ ስምንት መቶ ተማሪዎች የመመረዛቸው ጉዳይ ሳይዘነጋ የአሁኑ መደገሙ ማሳሳቢውም ሆኗል። በአመቱ መጨረሻ 83 ሚሊዮን ሰዎችን ለመመገብ ከፍተኛ ግብ ይዞ እየተሰራ ያለው ፕሮግራም ከ20 ሚሊዮን በላይ ሰዎች ተጠቃሚዎችን ለማድረግ በተካሄደው የእቅዱ ደረጃዎችና ቁጥጥር ላይ ጥያቄዎችም ተነስቷል። ፕሮግራሙ 171 ትሪሊዮን ሩፒያ ወይም 102 ቢሊዮን ዶላር በጀት የተያዘለት ሲሆን በሚቀጥለው አመት በእጥፍ ይጨምራል ተብሎ ይጠበቃል። ገዥው ሙሊያድ እንደተናገሩት ሰኞ ዕለት በዌስት ባንክ ከ470 በላይ ተማሪዎች ነጻ ምሳውን ከበሉ በኋላ ታመው ነበር። እረብ ሁለት ደግሞ በሱካ ቡሚ ክልል ውስጥ ተጨማሪ ሶስት ወረርሽኞች ተከስተዋል። ቢያንስ 580 ህጻናት ተጎጂ መሆናቸው ታውቋል። የቀድሞ የፈረንሳይ ፕሬዚዳንት ሳርኮዚ ከሊቢያ መንግስት ጋር በነበራቸው ግንኙነት የሙስና ክስ ቀረበባቸው። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በሐሙስ ዕለት ፍርድ ቤት የቀረቡ ሲሆን በ2007 ምርጫ ቅስቀሳውን ለመደገፍ ከሟቹ የሊቢያ ጠንካራ መሪ ሞአመድ ጋዳፊ በሚሊዮኖች የሚቆጠር ገንዘብ ወስደዋል በሚል ክስ ቀርቦባቸዋል። ከ2007 እስከ 2012 ፕሬዝዳንት የነበሩት ሳርኮዚ ላይ የሰባት ዓመት እስራት እንዲቀጣ አቃቤ ህግም ጠይቋል ጥፋተኛ ሆኖ ከተገኙ ይግባኝ ማለትም ይችላሉ የሰባ ዓመቱ አዛውንት ከጥር ወር ጀምሮ የህዝብ ሀብት መዝረፍን የሙስና ወንጀል በመደበቅ በህገወጥ ዘመቻ ፋይናንስና ወንጀል ለመስራት በማሰብ የወንጀል ሴራን በመደበቅ ክስ ቀርቦባቸው ነበረ ሳርኮዚ በተደጋጋሚ ጥፋተኛ እንዳልሆኑ በመናገር የክሱን ጉዳዩ ከፖለቲካ ጋር የተያዘ ነው ብለዋል ከሊቢያ መንግስት ጋር የሙስና ውል ፈጽመዋል ሲሉ መርማሪዎች ተናግረዋል የሊቢያ ሰላዮች የተፈረደባቸው አሸባሪዎች የጦር መሳሪያ አዘዋዋሪዎችና ጋዳፊ ለሳርኮዚ ዘመቻ በሻንጣ ወደ ፓሪስ በሚሊዮን የሚቆጠር ገንዘብ አቅርበዋል የሚል ውንጀላ ላይ ይነሳባቸዋል። ሳርኮዚ ሐሙስ ከድምፃዊት ባለቤታቸው ካርላ ብሩኒ ጋር ፍርድ ቤት ከመግባታቸው በፊት ከፖሊስ አባል ጋር ሲጨባበጡ ታይተዋል። በዚህ ችሎት ከተከሰሱት መካከል የሳርኮዚ የቀድሞ ቀኝ እጅ የነበሩት ክላውድ ጉየን እና የቀድሞ የሀገር ውስጥ ጉዳይ ሚኒስትር ብሪስ ሆርቴፌክስ ይገኙበታል። በህጋዊ ጉዳይ ትኩሳት ውስጥ ቢቆይም፣ እንዲሁም በፈረንሳይ ከፍተኛው የክብር ባለቤት የሆነውን ሌግ ኦፍ ኦነር በሰኔ ወር ቢገለልም ሳርኮዚ በፈረንሳይ ፖለቲካ መድረክ አሁንም ተጽዕኖ ፈጣሪ ሆነውም ቀጥሏል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥና የባህር ማዶ የዩቱብ የመረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስን ሰምሐር አለባቸውና ሰላማዊ ነጋሲ አብረናችሁ ቆይታ አደረግን። መልካም ቆይታ